ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችንን ነው ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስተ ዜናዎቹን እነግራችኋለን። አብራችሁን ቆዩ። ወደ ጎረቤት ሀገር ሱዳን በተመለከተ በሰፊ የዜና ትንታኔያችን አካተነዋል። የሱዳን ፈጥኖ ደራሽ ሄሜቲ የጎረቤት ሀገር ጀቶችና አየር ማረፊያዊ ላይ ጥቃት እንደሚፈጽሙ አስጠንቅቀዋል ዝተዋል። የሱዳን ፈጥኖ ደራሽ ኃይል መሪ ጄኔራል መሐመድ ሀምዳን ዳገሎ ወይም በቅጽል ስማቸው ሄሜቲ ከጎረቤት ሀገሮች የሚነሱ የጦር ጀቶችና ሰው አልባ አውሮፕላኖች ላይ ኃይላቸው ጥቃት እንደሚያደርስም በጥብቅ አስጠንቅቀዋል። የሱዳን ጦር የሚደግፉ የቀጠናው ሀገራት አውሮፕላን ማረፊያዎች ላይም ጥቃት እንደሚሰነዝሩ ገልጸዋል። ሰራዊታቸው ላይ ጥቃት ለማድረስ ከሱዳን ጎረቤት ሀገሮች የሚነሱ የጦር ጀቶች፣ ሰው አልባ አውሮፕላኖች ወይም ድሮኖች እንደሚመቱም ሱዳን ትሪቢዩን በዘገባው አሳይቷል። ቁሳቁስ ለማድረስ ጥቃት ለመፈጸም ወይም ለመግደል ከየትኛውም ጎረቤት ሀገር የሚነሳ የትኛው አውሮፕላን ያሰጋናል ብለዋል። የቀጠናው ሀገራት አውሮፕላን ማረፊያ ከሱዳን ለሚደርስ ጥቃት መነሻ ከሆኑ የጦር አውድማ እንደሚሆኑ ሄሜቲ ዝተዋል። ማስጠንቀቂያቸው በተለይ ግብጽ ላይ ያነጣጠረ መሆኑን ቢታመንም ከዚህ ቀደም የወጡት አንዳንድ ሪፖርቶች የሱዳን መንግስት የጦር አውሮፕላኖቹን ከፈጥኖ ደራሽ ኃይል ጥቃት ለመጠበቅ ሲል ከፖርቱ ሱዳን ወደ ኤርትራ መድና አስመራ ማዘዋሩን ተመላክቶ ነበር። ግብፅ የሱዳን ጦር በማሰልጠንና ሰው አልባ አውሮፕላኖች ወይም ድሮን በማቅረብ በጦርነቱ መሳተፏን ሲገልጹ ቆይተዋል። የሱዳን ጦር የዘር ጭፍጨፋ ፈጽመዋል ሲሉ ሄሜቲንም ይከሰዋል። ጦሩ በዳርፎር እና ኮርዶፋን ግዛቶች ጎሳ ተኮር ጥቃት በመፈጸም ሰዎች ከምረገጽ ሊያጠፋ ይችላልን ሲልም አክለዋል። በቅርቡ በኮርዶፋን ግዛት በደረሰ የሰው አልባ አውሮፕላን ወይም ድሮን ጥቃት የጎሳ መሪ ተገድለዋል። ጥቃቱን ተከትሎ የሱዳን ጦርና ፈጥኖ ደራሽ ኃይሉ እርስ በርሳቸው ሲካሰሱ ቆይተዋል። የሱዳን ፈጥኖ ደራሽ ኃይል ባለፉት ጥቂት ቀናት በጦሩ በተያዙ አካባቢዎች ተከታታይ የሰው አልባ አውሮፕላን ወይም ድሮን ጥቃት ፈጽሟል። ጥቃቱ ወታደራዊ መቀመጫና ንጹሐን ዜጎች ኢላማ ያደረገ ነበር ብሏል። ው ከመዲናዋ ሱዳን ካርቱም አልፎ በዳርፎርና ኮርዶፍ ግዛት ተባብሶ ቀጥሏል። በሌላ በኩል የሱዳን ሲቪል አቪዬሽን ባለስልጣን በካርቱም ዓለም አቀፍ አውሮፕላን ማረፊያ ላይ የደህንነት ፍተሻ ካደረጉ በኋላ አውሮፕላን ማረፊያ ለበረራ ክፍት አድርጓል። አውሮፕላን ማረፊያው ከሶስት ዓመታት በኋላ የመጀመሪያ ዓለም አቀፋዊ በረራ ትናንት አስተናግዷል። ሆኖውን ግን ባለፉት 24 ሰዓት በአካባቢ የሰው አልባ አውሮፕላን ጥቃት እያደረሰ ነው። አውሮፕላን ማረፊያው እርስ በርስ ጦርነት ጉዳት ከደረሰባቸው መሰረተ ልማቶች መካከል አንዱ የአየር ማረፊያ በካርቱም ውስጥ የሚገኘው ትልቁ የሱዳን አየር ማረፊያ ይጠቀሳል። የሱዳን ጦር የካርቱም አውሮፕላን ማረፊያ ለበረራ ክፍት ከበድ ካደረጉ ከሰዓታት በፊት ጥቃት በተሳካ ሁኔታ መመከቱን አስታውቆ ነበር። የሱዳን ጦር የካርቱም በተወሰነ አካባቢዎች መልሶ ከተቆጣጠረ በኋላ በመጀመሪያ ደረጃ ከወሰዳቸው እርምጃ አንዱ አውሮፕላን ማረፊያ ለበረራ ክፍት ማድረግ ነው። ፈጥኖ ደራሽ ኃይሉ ያደረሰው ጥቃት ግን በአሁን ላይ በካርቱም ሕይወት እንደቀደሙ የመመለስ እድሉ ጠባብ እንደሆነ ያሳያል። ተገዳዳሪ ኃይሎች ካርቱምን ለመቆጣጠር ውግ አካሂደዋል። የሱዳን ጦር መሪ ሌተናል ጄኔራል አብደል ፈታህ አል ቡርሃን ከደርፎር 24 ወይም 24 ጋር ባደረጉ ቃለ ምልልስ በሱዳን ቀጣይ ዕጣ ፈንታ ውስጥ ፈጥኖ ደራሽ ኃይሉ አርኤስኤፍ ኃይሉ ምንም አይነት ሚና አይኖረውም ሲሉም ተናግረዋል። የሱዳን ፈጥኖ ደራሽ ኃይሉ እንደሚረታም የገለጹት አልቡርሃን ሚኒሻዎች ወይም ሌላ ማጽያን ደጋፊ በሱዳን ቦታ አይኖራቸውም ብለዋል። አልቡርሃን ይህንን ያሉት ፈጥኖ ደራሽ ኃይሉ የካርቱም አውሮፕላን ማረፊያ ላይ የሰው አልባ አውሮፕላን ጥቃት ማድረሱን ተከትሎ ነው። አውሮፕላን ማረፊያ ከተከፈተ በኋላ ከፖርት ሱዳን የተነሱ አንድ መቶ ሰማንያ ሰዎች ያሳረፈው አውሮፕላን በሰላም አርፏል፣ ብለዋል። የሱዳን ፈጥኖ ደራሽ ኃይሉ በ24 ሰዓት ውስጥ ሁለት የሰው አልባ አውሮፕላን ድሮኖች ጥቃት ፈጽመዋል። ቀጣይ አውሮፕላን ማረፊያው በረራዎች ስለሚስተናገዱ ግልጽ አይደለም። አሜሪካ፣ ሳውዲ አረቢያ፣ ግብጽና የተባበሩት አረብ ኤሚሬትስ ሁለቱን ተዋጊ ኃይሎች ለማደራደር ሙከራ ቀጥለዋል። ትናንት የሱዳን ፈጥኖ ደራሽ ኃይል በደቡብ ምስራቅ የሀገሪቱ ክፍል የሚገኘው የኃይል ማመንጫ ተቋማት ላይ ጥቃት አድርሷል። ሱዳን ትሪቢ እንደዘገበው ሲሆን በነስርና በዳማዚን ከተሞች ጥቃት ተፈጽሟል በነስር ከተማ ዋነኛ ግድብ አቅራቢያ አጥፍቶ ጠፊ ሰው አልባ አውሮፕላን ፈንድቷል ሲሉም አንድ አይን እማኝም ተናግረዋል በዲዝማን የኃይል ማመንጫ በደረሰው ጥቃት ሳቢያ ከተማዋ ጨለማለች ሲሉም ነዋሪዎቹ ገልጸዋል ስደተኞች በህፃንና ተፈናቃዮች የሰብአዊ እርዳታ አቅርቦ ዙሪያ የሚሰሩት አራት የተባበሩት መንግስታት ድርጅት በወጡ መግለጫ ዓለም አቀፋዊ ማህበረሰብ ለሱዳን ትኩረት እንዲሰጥም አሳስበዋል። የሱዳን ጦር ካርቱም መልሶ መቆጣጠሩ ተስፋ ሰጭ ቢሆንም መሰረተ ልማት ላይ ያደረሰው ጉዳት ግን የከፋ መሆኑን ገልጸዋል። የተባበሩ መንግስታት ድርጅት ተቋማት በጋራ ባወጡ መግለጫ በዳርፎርና ኮርዶፋን ግዛቶች የቀጠለ ውጊያ አሳሳቢ እንደሆነ ገልጸዋል። በሺህ የሚቆጠሩ ህጻናት በምግብ እጥረት ሳቢያ ለሞት መጋለጣቸውን የተቋሙ መግለጫ ይጠቁማል። ከፍተኛ ውድመት በደረሰባቸው አካባቢ ያልተገደበ ሰብአዊ እርዳታና እንዲገባም ጠይቀዋል። ተቋማቱ የሚደረግላቸውን ድጋፍ በመቀነሱ ምክንያት ነፍስ አድን እርዳታ የሚሰጡት ተቋም እንደተገደበም አክለዋል። ከዚሁም ጋር ያይዞ የሱዳን ተገዳዳሪ ኃይል ፈጥኖ ደራሽ መሪ ሐምዳን ዳገሎን ኤርትራ ጦርነቱን እየደገፈች ይኸው ለሶስት ዓመት አድርሳናለች ሲሉም ተናግረዋል። የሱዳን ፈጥኖ ደራሽ ጦር መሪ የሆኑት መሐመድ ሐምዳን ዳገሎን ኤርትራ መንግስት በፖርት ሱዳን በኩል ተዋጊ ጀቶች፣ ድሮን፣ የጦር አውሮፕላኖች ለሱዳን ወታደራዊ መንግስት ድጋፍ እያደረገች ሲሉ ወቅሰዋል። ኤርትራ ከዚህ ድርጊቷ እንድትቆጠብም አስጠንቅቀዋል። ከዚህም በተጨማሪም የሱዳን ወታደራዊ መንግስት የካርቱም ኤርፖርት ከሰላሳ ወራት በኋላ በዛሬው እለት የሀገሪቱ ውስጥ በረራ እንደጀመረ መግለጹን ተከትሎ ማንም ሰው በካርቱም ኤርፖርት በረራ እንዳያደርግም መሐመድ ሀምዳ እንዳገለውም አሳስበዋል። ከዚሁም ጋር ተያይዞ አርኤስኤፍ በሱዳን ካርቱም አየር ማረፊያ ጥቃት መፈጸሙን ተከትሎ ከሁለት አመታት በኋላ በነገው ሊከፈት የነበረውን ኤርፖርት ስጋት ደቅኗል። የፈጥኖ ደራሽ ኃይል የሚባሉት አርኤስኤ በሱዳን ዋና ከተማ ካርቱም ዓለም አቀፍ አውሮፕላን ማረፊያና የመቀየሪያ ጣቢያን ጨምሮ ወሳኝ ኢላማ መምታቱን የሀገር ውስጥ መገናኛ ብዙሀን ዘግቧል። የሱዳን ራካባ የዜና ማሰራጫ እማኞችን ጠቅሶ እንደዘገበው በአውሮፕላን ማረፊያ በአካባቢው ከስምንት በላይ ፍንዳታዎች ነበሩ ብለዋል። የሲቪል አቪሽን ባለስልጣን ሰኞ እንዳስታወቀው ካርቱም ዓለም አቀፍ የአውሮፕላን ማረፊያ በቀጠለው ግጭት ለወራት ወይም ሁለት ዓመት ከግማሽ ተዘግቶ የነበረ ሲሆን ከረቡ ጀምሮ የሀገሪ ውስጥ በረራ ጀምሯል ሲል አስታውቆ ነበር። የሀገር ውስጥ መገናኛ ብዙሀን ዘገባ ጥቃቱ ከሁለት ዓመት በላይ የተዘጋው አየር መንገድ መልሶ እንዳይከፈት የተደረገ ግልጽ ሙከራ ነው ሲል ዘግቧል። የተገኘ መረጃ እንደሚያመለክተው የሱዳን ጦር በርካታ ሰው አልባ አውሮፕላኖች ወይም ድሮ መጥቶ የጣለ ሲሆን ጥቃቱ በአካባቢ ባሉ ሰፈሮች ላይ ሽብር ፈጥሯል ሲል ገልጿል። በመገናኛ ብዙሀን ዘገባ ላይ ከሰራዊቱ እስከ አርኤስኤፍ የተሰጠ አስተያየት ግን የለም። መጋቢት ወር የሱዳን ጦር ጦርነት ከተቀሰቀሰ በኋላ ለመጀመሪያ ጊዜ በዋና ከተማው ምስራቅና ደቡብ የሚገኙ በርካታ የደህንነትና ወታደራዊ ተቋም ሰፈሮች ጨምሮ የካርቱም አየር ማረፊያ እንደገና መቆጣጠር ማስታወቁ ይታወሳል። ጦር ኃይሉና አርኤስኤፍ ከማዚያ 2023 ጀምሮ ከ20ሺ በላይ ሰዎች የገደለ ሲሆን 14 ሚሊዮን ሰዎች ያፈናቀለ ጦርነት ሲያደርጉ መቆየታቸው የተባበረው መንግስታት ድርጅት ድርጅትና የአካባቢው ባለስልጣን መረጃ ያሳያል። አንዳንድ ሪፖርቶች ደግሞ የሟቾች ቁጥር 130ሺ ያደርሱታል። የ92 ዓመቱ ፖል ቢያ በካሜሩን ምርጫ ለስምንተኛ ጊዜ ማሸነፋቸው ተነገረ። 43 ዓመት የስልጣን ዘመን ቆይታ ተራዝሟል። ፖል ቢያ በቅርብ ሀገራት ውስጥ የተደረገ ፕሬዚዳንታዊ ምርጫ 53.66 ፐርሰንት ድምፅ በማግኘት እንዳሸነፉ ለሀገሪቱ ሕገ መንግስትም ጉዳይ ምክር ቤት የቀረበ ይፋዊ ውጤት አሳይቷል። የቅርብ ተቀናቃኞች ኢሳ ቲቾሮማ ባካሪ በ18 በመቶ ነጥብ ርቀው 35 ፐርሰንት ድምፅ አግኝተዋል ተብሏል። ስምንተኛ የስልጣን ዘመናቸው የ43 ዓመቱ ፕሬዝዳንትነታቸው ያራዘመ እንደሆነ ስፑትኒክ በዘገባው